በሙቅዶን ያተገኝታችሁ ይህንን ማዕድ በዚህ አረጋውያን ከሁለት መቶ በላይ አረጋውያን ዛሬ ምሳ አብልታችሁናል። በእውነት እግዚአብሔር ይባርካቸው። በእውነት እንደ በቃና ዘገሊላ የተደረገ ታምር ዛሬ በአንቺ ይሁን። በባለ አምሳ ቀንና በእርግብ አምሳል አባቶቻችን ላይ የወረደ መንፈስ ቅዱስ ዛሬ በአንቺ ይሁን። ሰዎቻቸውን ሁሉ ይባርክላቸው። የዘከራቸው ዝክር የሰጣቸው ስጦታ በሙሉ የመንግስተ ሰማያት መውረሻ ይልላቸው። ሰላም፣ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ሁለት ሼፍ ዛሬ በአንድ ላይ መተናል። ሁኳን ሆያ የለኝም። አይ ተለማማችሁ እያለ መመድኳት ነው። ይገርማችኋል። አለ ያው ትንሽ አማማ አድርጎኝ ወይ ልታግዘኝ መጣ። እዚያ ያድራ። ይኸው ስትሰራ አድራለች። ዛሬ ሙያዋ ይታያል። እውነቴን ነው የምላችሁ። እና ውድ ቤተሰቦቻችን እንግዲህ እንኳን ለቅዱስ ገብርኤል በሰላም አደረሳችሁ። ዛሬ ደግሞ አንድ ዕለት የልጆች ልደት ነው እና እባክሽን ለነዲያን አቢልኝ ወይም ደግሞ መቅደሚያ ቆሄደሽ ጎብኝልኝ ብላ ልካኛለች። እና ለየት የሚያደርገው ነገር ዛሬ ከወይኑ ጋር ነን እንግዲህ። እኔ እና ስራ ልንጀምር ነው። እንዴት ነው ታዲያ? በጣም ደስ የሚለው እውነት በቃ መጥቼም በማየቴ ስላገዝኩትም በጣም ደስ ብሎኛል። እንዴት ነው ድካሙ? ምናምን ድካሙ ነገር ነ ታሁ በጣም ከባድ ነው። ብቻዋን ነው ስትደክም የነበረው። በነገራችን ን ዘን የሰው ልጅ መቼም ሳይለፋ አይገኝም። እሱ እውነት ነው። እሱን ያዥልኝ በቃ በአገርገሉት ከእውነት ምንም ባይተናነስም እግዚአብሔር ካለፋሽ እኮ ካለፍኩ እኮ የለም እንም ብለን ነው ደግሞ ይገርማችኋል ሰሞኑን እንትን ምንድን ናት ምንድናት ያቺ መታለች ተብሎ ሰሞኑን መብራት እየተቆራረጠ አስፋልት ዳር መርከብ ቁጭ አድርጎ መብራት እየበጣጠሰ ሚሄድ በጣም መከራችን እየበላን ነው። መብራት በጣም ችግር ነው። ግማሹ በክሰል ግማሹ መብራት ተጠብቆ ነው የሚሰራው ድ ቤተሰብ ያው በቃ ውሎ አዳርጓል። ቁጭ ብላ ነው የምታነቀው መብራት ስትጠፋ ስትመጣ ምን ስትል ክሰሉም ደግሞ ጭሱን በጣም ከባድ ነው። እንግዲህ ይህን ራሱ እየየ ያስፈልግ ራሱን ነው የቻለ እንግዲህ እግዚአብሔር ልጆችን ያሳድግልሽን የኔ ውድህት አ የሚለው ያሳድግላት አቅም ነገር ያብቃላት። እንግዲህ ዋይ እያገዘችኝ ነው። ዛሬ ከም በጣም ተደስተኝ ያው ለመጀመሪያ ጊዜ ላይ ነው ምርቃታቸው። በጣም በጣም ደስ ሌላ ነው እንደ

ለይሳቅ ለይጎልዱና ግን ለይል ፈለፈት ማለት ተቀደሙ አባቶቻችን እንደተለመነ ዛሬም ለእኛ ይለመነን። ማለቱን በምህረት ቁጣውን በትዕግስት ይመልስልን። የቸርነቱን ስራ ይስራልን። በአይነ ምሕረቱ ይመልከተን። ገጸ ምሕረቱን ወደኛ ይመልስ አምላካችን። በሀገራችን በሕዝባችን ያንዣበበው ተቃጣውን ክፉ ነገር፣ በሽታውን፣ መቅሰፍቱን፣ ጦርነቱና መላየቱ አምላካችን በሀይለ መስቀሉ ያረቅልን፣ ያስወግድ። ሰላምና ፍቅሩን በረከቱ ይናግልን። የታመሙትን ይፈውስልን። የታሰሩትን ያስፈታልን። ያዘኑትን ያረጋጋልን። የተሰደዱና የተፈናቀሉ ወገኖቻችን አምላካችን በምሕረቱ በይቅርታው ያስበን። ዳነ ህጻናቱን

በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሆን። የዕለት ሽጠ ዛሬ ረዳቸውን፣ ይቅር በለን እኛም የመደብ ይቅር እንድንል፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግስት ያንተ ናትና፣ ሀይልግር፣ ምስጋና ለዘላለሙ አሜን። መሄዳችን ቅድስት ግማላ ወይም በመላሁ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በአሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረሽ ነው፣ ጸጋን የተመላሽ ቅድስት ከተወደደው ልጅሽ እየታችን ከኢየሱስ ክርስቶስ ዘንድ አሜን ምስጋና ይሁን ነው።

ጠበቅነእግዚአብሔር መንፈስ ቅዱሳነት የመቤታችን የድንግል ማርያም የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት ምርጃና ጸሎት በየጊዜውን በየሳቱ ልደታቸውን በአካል ልጆቻችን በብርሃነ መስቀል በወልደ ሚካኤል በሁለት በነቢ በገቢር ከልጅነት ያሳድግልን።

እንግዲህ ያው ዛሬ ስምንት ሺህ አምስት መቶ አረጋውያን በሚገኙበት ቦታ ብድር መክፈል የማንችል እኛን አረጋውያንን እውነት ይህን የጣፈጥ ማዕድ ዛሬ እዚህ ጋር አብልታችሁናል። ከማብራታችሁ በፊት ቤት ሆናችሁ ስታስቡት እራሱ ነ ለማዘጋጀት እያቀዳችሁ ያለ እግዚአብሔር በረከት ሰጥቷል። ምክንያቱም የተቀደሰ ነገር ስላሰባችሁ ማለት ነው። ይህንን ማድ በዚህ አረጋውያን ከሁለት መቶ በላይ አረጋውያን ዛሬ ምሳ አብልታችሁናል። በእውነት እግዚአብሔር ይባርካችሁ፣ ተባረቁልን። መቤታችን ቅድስት ድንግል ማርያም በባርቶስ አገር ያደረገችው ጸሎት ዛሬ በእናንተ ቤት ነው። አባቶቻችን ሐዋርያት ላይ በእርግብ አምሳል የወረደ መንፈስ ቅዱስ ዛሬ በእናንተ ቤት ነው። በእውነት በቃና ዘገሊላ ላይ የተደረገ ተአምር ዛሬ በእናንተ ቤት ነው። እግዚአብሔር ይባርካችሁ በእውነት የመቄዶንያ በጎ አድራጎት ማለት እኔ የበኩሌን እያደረግኩ ነው እናንተ ይላል እናንተ ስቲል እናንተ ደግሞ እናንተ የሚለውን ቃል ይዛችሁ እኛ ከጎንነን ብላችሁ ዛሬ ይህንን የጣፈጠ ማዳበልታችሁና ከእነ ቤተሰቦቻችሁ እግዚአብሔር ይባርካቸው። ተባረኩልን፣ ጸጋውን ያብዛላችሁ። እኛ ተልከን ነው የላከችን ውጭ ናት፣ ውጭ ናት። ወለተ ስላሴ ባለችበት ቦታ እግዚአብሔር ይባርካል። በእውነት ይህንን እዛ ሆነ አቅዳ ይህን ነገር አድርጋልና ዛሬ ይህንን ፕሮግራም ይኸውልሽ፣ ምሳችንን በልጠናል። ከሁለት መቶ በላይ አረጋውያኑን እዚህ ጋር ተመግበን እንገኛለን በሙክሉኒያ በጎ አድራጎት ማህበር። ይህንን ምሳ ስንበላ ተወክለው የመጡት ይኸው እዚህ ጋር በአንቺው መሰረት እዚጋ ምሳችንን አብልተው ይኸው እየመረቁ ወጥተዋል። እኔም በድጋሜ ምርቃቱን ይኸው እዚህ ጋር አረጋውያንን ወክዬ እዚጋ በመረፍ በመረቅ ላይ ከሚያለው እግዚአብሔር ጸጋውን ያብዛልሽ። በእውነት እንደው በቃና ላይ የተደረገ ተአምር ዛሬ በአንቺ ይሁን። በባዳ አምሳቀና በርግብ አምሳ አባቶቻችን ላይ የወረደ መንፈስ ቅዱስ ዛሬ በአንቺ ይሁን። በቃና ላይ የተደረገ ተአምር በአንቺ ይሁን። እግዚአብሔር ይባርክሽ። በእውነት ይሄን የተቀደሰ ዓላማ አንቺ የምታደርግ ይሁን ሁሉ እንዲያደርጉ በእውነት እንደው ይያነሳሳሽ ነውና አንቺን ፈለግ ተከትለው እዚህ መቅዶኒያ ላይ ተገኝተው ዛሬ አንቺ ያበላሽውን አይነት የተቀደሰ ስራ እንዲሰሩ፣ በዚህ አጋጣሚ በአረጋውያን በጎ አድራጎት ስም መልእክቴን አስተላልፋለሁ። ተባረኪ ብርኩኝ። በጎደለ ድንግል ማርያም ትምላለች፣ መድኃኒዓለም ይምላለች። ባለሽበት ቦታ እግዚአብሔር ይጠብቀች። በአካል እኛ ጋር መተሽ ደግሞ አንቺም ተገኝተሽ መሀላችን ሆነሽ እንደምታበኝ ባለሙሉ ተስፋ ነኝ። እግዚአብሔር ይባርክልን። ባለሽበት እግዚአብሔር ይጠብቀች። ልደት ልደት ፍራነሰዎቻቸውን ሊባርክላቸው የዘከራችሁ ዝክር የሰጣችሁት ስጦታ በሙሉ የመንግስተ ሰማያት መውረሻ ይልፍላቸው፣ በአምደ ወርቁ በቀለመ ወርቁ ይጻፍላችሁ። እግዚአብሔር እናንተንም በህይወት በጤና ይጠብቅልን፣ በቻሉነቱ ጎብኝልን፣ ሀገራችንም ሰላም በረከቱን ያወርድልን፣ እናንተንም ያቆይልን፣ በመዝገቡ ይመዝግብላችሁ። አምዶሩ እኮ ጻፍላችሁ እግዚአብሔር ይስጥልን፣ በመዝገቡ ይመግብላችሁ። ቅዱስ ገብርኤል ዝፈር መሰቀር ሀሳባችሁ ሁሉ ሙሉ ይሆን።